ሰላም ጤና ይስጥልኝ። ውድ የኦርቶዶክስ ተዋሕዶ ልጆች እንደምን ሰነበታችሁ? እንኳን ለሰሙነ ሕማማት በሰላም በጤና አደረሰን አደረሳችሁ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰሙነ ሕማማቱን በሰላም አሳልፎ ለብርሃነ ትንሣኤ ያደርሰን ዘንድ የአምላካችን ቅዱስ ፈቃዱ ይሁንልን፣ አሜን። ለዛሬ ወደ እናንተ የቀረብላችሁ መርሃ ግብር ስለ ጉልባን ነው። ጉልባን ምንድን ነው? ለምንስ እንመገባለን? መጽሐፍ ቅዱሳዊ ሳስተምሮ ተከታተሉ አቻ መራ ግብር ተዘጋጅቷል። ሰላም እግዚአብሔር ከሁላችን ጋር ይሁን። ወደ መራ ግብሩ ጉልባንን መመገብ በጸሎት ሐሙስ ጉልባን ከባቂ ላ ክክ ከስንዴ ወይም ከተፈተገ ገብስና በሌሎችም በጥራጥሬሎች ጥሬውን ወይም ተከክቶ እንደ ንፍሮ ተቀቅሎ የሚዘጋጅ ምግብ ነው። በዕለተ ሐሙስ የዕለቱ ስርዓተ ጸሎት በስግደት አልቆ ጸሎተ ቅዳሴ ተከናውኖ ከተፈጸመ በኋላ ምዕመናን ወደ የቤታቸው ሄደው ጉልባን ሰርቶ ይመገባሉ። ለዚህም ሁለቱ ቤታዊ መሰረት እንዳሉት ሊቃውንተ ቤተክርስቲያን ያስረዳሉ። አንደኛ የኦሪት ምሳሌ ለመፈጸም እስራኤል ለ215 ዓመታት በግብፅያን ባርነት ተይዘው መኖራቸው ይታ ይታወቃል። ከባርነት ተላቀው ወደ ርስት አገራቸው ተመልሰው በነፃነት እንዲኖሩ ፈቃደ እግዚአብሔር በሆነ ጊዜ ሕዝቡን መርቶ ከነአን ያገባው ዘንድ ነቢዩ ሙሴ መላኩም የማይዘነጋ እውነት ነው። ሊቀ ነቢያት ሙሴ በፈርዖን ፊት ቀርቦ የእስራኤል አምላክ እግዚአብሔር ሕዝቤ ልቀቅ ይልሃል ብሎ በተናገረው ጊዜ ንጉሥ ፈርዖን ቃሉን ሰማ ዘንድ እስራኤልን ስለቅ ዘንድ እግዚአብሔር ማን ነው? እግዚአብሔርን አላውቅም እስራኤልን ደግሞ አልለቅም በማለት አሻፐሬም ብሎ ነበረ። ዘጻት ምዕራፍ 5 ቁጥር 1። በዚህ ጊዜ ፈርዖን አላውቀውም ያሉን እግዚአብሔርን ለማሳወቅ ሊቀ ነቢያት ሙሴ በእግዚአብሔር ኃይል በፈሮን ፊት ብዙ ድንቅ ታምራትን ቢያደርግም ፈርዖን በእንቢተኝነቱ ጸንቷል። በመጨረሻም መልአከ እግዚአብሔር ተልኮ በግብፅ ምድር የተወለደው የሰውና እንስሳትን በኩር እየቀሰፈ ሲገድል፣ እስራኤላውያን ግን ሙሴ በነገራቸው መሰረት በጋርዶ ደሙን በቤታቸው መቃን ላይ ቀብተው ስለነበረ ለመቅሰፍት የተላኮ መልአክ ምልክቱን እያየ በኩሮቻቸውን ሳይቀስፍ አልፏል። ዘጸአት ምዕራፍ 12 ቁጥር 7። ፈርዖንም በዚህ ተደናግጦ እስራኤልን ለመልቀቅ ተገዷል። በዚህም ጊዜ ሕዝቡ ግብፅን ለቆ ለመውጣት ስለቸኮሉ በቤት ያለውን ል ያልተፈጨውን ንፍሮ ቀቅሎ የተፈጨውን ቂጣ ጋግረው በልቶ ነው ጉዞ የጀመሩት። እስራኤል ከግብፅ ከወጡ በኋላ የነፃነት በዓላቸውን ሲያከብሩ ያልቦካ ቂጣ ጋግረው ንፍሮ ቀቅለው በጋርደው ከባርነት በወጡበት ዕለት የነበረውን ሁኔታ ያስቡ ዘንድ ታዟል። ዘጸአት ምዕራፍ 13 ቁጥር 1 ፋሲካ የሚለውም አለፈ ፓሲ ከሚለው የተገኘ ቃል ሲሆን ትርጉሙም ማለፍ መሻገር ማለት ነው። ይኸውም ፈርዖን ህዝቡን ለመልቀቁ ምክንያት የሆነው ቀሳፊው መልአክ ወደ ግብፃውያን ቢገብቶ በኩሮቻቸውን ሲገድል የእስራኤላውያን ቤት ለይቶ ማለፉን ለማስታወስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምስሴተ ሐሙስ በአልዓዛር ቤት ተገኝቶ ከደቀ መዛሙርቱ ጋር ይህንን በዓል አክብሯል። የፋሲካውን በግ ከበሉ በኋላም የበግ ስጋ በልተው ደሙን አፍስሰው ሊድኑ እንደማይችሉ ሲናገር እንካችሁ ብሎ ይህን ሥጋዬ ነው፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የኃጢአት የአዲስ ኪዳን ደሜ ደግሞ ይህ ነው ብሎ ስጋውና ደሙ ሰጥቷቸዋል። ማቴዎስ ምዕራፍ 26 ቁጥር 26። ቅዱስ ጳውሎስም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 በዕለቱም የምንመገበው ጉልባን የተባለው ምግብ ከፍ ብለን እንዳየነው ህዝበ እስራኤል ግብፅ ለቀው ሲወጡ እል ፈሽቶ አብቅቶ ጋግሮ ለመመገብ ጊዜ ስላልነበራቸው ጥራጥሬዎቹን አንድ ላይ ነፍሮ ቀቅለው የተመገቡት ምሳሌ ነው። በአዲስ ኪዳን ደግሞ ለኃጢአት ቀጠሮ ሳንሰጥ ፈጥነን ንስሐ ገብተን የእውነተኛውን በግ የክርስቶስን ስጋና ደም ተቀብለን አማናቷን ከናን ገነት ብሉም መንግስተ ሰማያትን ለመውረስ እንድንዘጋጅ ይታዘናል። እነሆ የተወደደ ሰዓት አሁን ነው፣ እነ የመዳን ቀን አሁን ነው እንዲል ሁለተኛ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2። ሁለተኛው ጉልባን የምንመገብበት ያዘን ሳምንት መሆኑን ለማጠየቅ እንደ ሀገራችን ባህል ንፍሮን እንባ አድርቅሉታል። ብዙ ጊዜም ለቀስተኞች ለለቀስተኞች ይሰራል። አንድም ሞት ተናግሮ አይመጣምና ሞት በድንገት ሲመጣ ለእንግዳ መሸኛ ቶሎ ሊደርስ የሚችል ምግብ ንፍሮ ስለሆነ በተለይም በገጠራማ አካባቢዎች ለልቅሶ ቤት ንፍሮ የመቀቀል ልማድ አለ። በሰሙነ ሕማማትም ክርስቲያኖች ሁሉ በክርስቶስ ሞትና በድንግል ማርያም ሐዘን ምክንያት ሐዘንተኞች ስለሆኑ ይህንን ለማመልከት ጉልባን ይመገባሉ። አንድም ሕዝበ እስራኤል ጉልባን ከተመገቡ በኋላ የመከራ ምድር ግብፅን ተሰናብተው እንደወጡና ወደ አባታቸው ርስት ወደ ቀደሞ ልዕልና እንደተመለሱ ሁሉ እኛም ከሰሙነ ሕማማት በኋላ የመከራውን ዘመን ዘመነ ፍዳና የድካም አገልግሎት ኦሪትን ተሰናብተን አዲሲቱን ሕግ ወንጌልና አዲሱን ቃል ቃል ኪዳን ስጋውንና ደሙን ተቀብለን ከሲኦል ባርነት ከዲያብሎስ ግዛት ተላቀን ወደ ቀደመው ርስታችን ወደ አማኔቷ ከናን ገነት መንግስተ ሰማይ የምንገባ ነውና ይህንን ለማጠየቅ ጉልባን እንመገባለን። የጉልባን ስርዓቱ በዕለተ ሐሙስ ምሽት ላይ መሆኑ ጌታችን የወሪቱን ስርዓት አሳልፎ አዲሱን ስርዓት የሰራው በዚህ ዕለት በመሆኑ ነው። ጥቂት የማይባሉ ምዕመናን ግን ይህን የታወቀውን የቤተክርስቲያን ታሪካዊ ዳራ ያለውን ትውፊታዊ ስርዓት ባለመገንዘብ ጉልባን የሚመገቡት ዓርብ ከስርዓተ ጸሎት እና ስግደት ፍጻሜ ላይ ነው። በእውነቱ ጉልባን የምንመገበው ስርዓቱን ለማሰብ ከሆነ ዕለቱም አብሮ መታሰብ ያለበት ነው። ሌላው በዕለተ ዓርብ ከሚፈጸሙ ስርዓቶች አንዱ ጥብጣብን በዚች መራ ግብር ላይ ጥቂት ለማስታወስ ወደድን። ስንዷ እመቤት ተብላ የምትጠራው ቅድስት ቤተክርስቲያናችን የምታደርገው እያንዳንዱን ሕግና ስርዓትን ተከትላ ነው። በቅድስት ቤተክርስቲያናችን በዘልማድ የሚደረግ ምንም ነገር የለም። ይኸውም የሚደረጉት ነገሮች ሁላችንም እንደምናውቀው ትርጉም አለው። ከዚህም አንዱ ጥብጣብ ነው። ጥብጣብ በዕለተ ዓርብ ሁላችንም ከሰገድን በኋላ እንጠበጠባለን። ጥብጣቡ ምንድን ነው? በወይራስ የምንጠበጠበው ለምንድን ነው? የሚለውን አጭር መርሐ ግብር ከዚህ እንደሚከተለው ይቀርባል። አሁንም መርሐ ግብሩን እስከ መጨረሻ ይከታተሉ። ሰላም፣ እግዚአብሔር በድጋሚ ከሁላችን ጋር ይሁን። ወደ መርሐ ግብሩ ጥብጣብ በስቅለተ ዓርብ ጌታ በተሰቀለበት ዓርብ ከባሉ ስርዓት ፍጻሜ ላይ ምእመናን ወደ ካህናት እየቀረቡ በሰሙነ ሕማማት የሰሩትን ኃጢአት ይናዘዛሉ። ካህናቱም በወይራ ቅጠል የምእመናንን ትከሻቸውን ቸብቸብ እያደረጉ ቀን ከሰገዱት በተጨማሪ እንዲሰግዱ ያዟቸዋል። ጥብጣብንም እያለን ያለነው ነው ይህንን ስርዓትን ነው። ስንዷ እመቤት ተብላ የምትጠራው ቅድስተ ቤተ ክርስቲያናችን ሁሉንም ስርዓት ስታደርግ በህግና በመማሪያ ነው። ያለ ትርጉም የሚሰራ ስራ በቅዱስ ቤተ ክርስቲያን ላይ የለም። ስለ ጥብጣብም ማለትም ቸብቸብ መደረጉን አቦ ሲናገሩ ምእመናን በሰሙነ ሕማማት የሰሩትን ኃጢአት ሲናገር መጠብጠባቸው ወይም ቸብቸብ መደረጋቸው የተክሳት ምሳሌ ነው ብላ ታስተምረናለች። ምክንያቱም የጌታን መከራ የድንግል ቅድስት ማርያምን ልቅሶና ሐዘን የደቀ መዛሙርትንም ጭንቀት እያሰብን አንድም ጌታን ለመከራ ያበቃውን ድንግልንም ለሐዘን የዳረገውን የእኛን በደል እየረገምን በጾም በስግደት በሐዘን በድካም ማሳለፍ በሚገባን ሳምንት ላይ ኃጢአት ሰርተናልና እንገሠጻለን። አንድም ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን በደል ተሸክሞ በእኛ ፈንታ መገረፉና በእርሱ መገረፍ እኛ ከበደልና ከመርገም መዳናችን የሚያስታውሰን ነው። በወይራ ቅጠል መገረፋችን ትርጉሙ ደግሞ ወይራ መመረጡ ወይራ ጽን ስለሆነ ነው። ጌታም ስለኛ ጽኑ መከራ መቀበሉን ለመናገር ነው። አንድም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔን መከተል የሚወድ ቢኖር ራሱን ይካድህ፣ መስቀሉንም ተሸክሞ ይከተለኝ ማቴዎስ ምዕራፍ 16 ቁጥር 24 ብሎ አስተምሮናልና እኛም ክርስቶስ በተባለው ስሙ ክርስቲያን ተብለን መጠራታችን ይህን የጌታን ትእዛዝ ተቀብለን ነውና። ስለሆነም አንተ ስለኛ ይህን ጽኑ መከራ እንደተቀበልክ እኛም በአንተ በማመናችን ምክንያት የሚመጣብንን ጽኑ መከራ ለመቀበል ዝግጁ ነን ማለታችን ነው። ቅዱስ ጳውሎስም ይህን ለመናገር ለፊልጵሶች በላከላቸው ምልክቱ ላይ ስለ እርሱ ስለ ክርስቶስ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አልተጠራችሁም፣ ያለው ፊልጵስዩስ ምዕራፍ 1 ቁጥር 29። እንግዲህ በመራ ግብራችን እንዳያችሁት ጉልባን ያው መጽሐፍ ቅዱሳዊ ይዘቱን ተመልክተናል። ለምን እንደምንመገብም መጽሐፍ ቅዱሳዊ ስርዓቱና የቤተክርስቲያን ትውፊትን አይተን ተረድተናል። እንግዲህ በቅዱስ ቤተክርስቲያናችን በዘልማድ የሚደረግ እንደሌለ አሁን ሁላችንም አውቀናል። እንግዲህ ሰላም፣ እግዚአብሔር ሁላችን ጋር ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ላይ ላያሉ ለልዑል እግዚአብሔር ፍጹም ምስጋና ይሁን። የዛሬው መርሐ ግብሩ በዚህ ተፈጸመ። መልካም ለተማማትነልን ተሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል፣ ለዘላለሙ አሜን።